የመጨረሻ ምቀኛ መሆናችንን የለየሁት በአካውንቴ ነው። ምክንያቱም አካውንቴ ከከፈትኩት አመት ሊሞላው ነው። በተለይቱ በማ አጨራሽ በቃ አመት ሞላው ማለት ነው። ስለዚህ የምቀኝነት ጥግ እንዳለበት ያወቅኩት በቃ በቻናሎቼ ናቸው። እና ምቀኝነት ምንም አይሰራልንም። ሁላችንም ቢሆን አብረን ማደግ እንችላለን። አብረን መለወጥ እንችላለን። የተሻሉ ኦፖርቹኒቲዎች አሉ። እነዛን መጠቀም እንችላለን። እርስ በራሳችን ደግሞ እጃችን ላይ ባለው ሲስተም መጠቀምና ከፍ ማለት እንችላለን። ነገር ግን ምቀኝነታችን ወይ እኛን አያሳድገን፣ ወይ ደግሞ ማህበረሰቡን አያሳድገው፣ ወይም ደግሞ ለሌሎች ሰዎች አገልግሎት መስጠት አንችልም ማለት ነው። ስለዚህ በምቀኝነት የምናገኘው አንድ ዘርጋላችሁ ማለት ነው። ስለዚህ በእርግጥ ምናልባት እናንተ የምትጠቀሙት ነገር ላይኖር ይችላል ምክንያቱም የምትውሉት ውሏችሁ የተለያዩ የማይጠቅማችሁ ቦታ እንጂ ለራሳችሁ ወይም ለዲናችሁ አሊያም ደግሞ በራሳችሁ ላይ የምታመጡት አዳዲስ እውቀት ኖሮ ምናምን አይደለም። ጊዜያችሁን የምታቃጥሉት ጊዜያችሁን የምታቃጥሉት የት ነው? ለእናንተ ምንም ገቢ በሌለበት ቦታ እና ምንም አይነት የሆነ በቃ ኢንቫይሮንመንት ማይሰጥባችሁ ቦታ እና እዛ ላይ መገኘት መቻል ራሱ የላባችሁን ብዬ ነው ማስበው እንደ ራሴ ማለት ነው። ምክንያቱም በህይወታችሁ ምንም አይነት ለውጥ ማታመጡበት ቦታ አሊያም ደግሞ ለማህበረሰቡ አገልግሎት ማሰጡበት ቦታ ላይ ነው ማስበው እንደ ራሴ ማለት ነው። ምክንያቱም በህይወታችሁ ምንም አይነት ለውጥ ማታመጡበት ቦታ አሊያም ደግሞ ለማህበረሰቡ አገልግሎት ማሰጡበት ቦታ ላይ ብትገኙ እናንተ እዛ ጋር ምንም ተደርጋችሁ ማትታዩ ሲቀጥል ደግሞ የምትጠቀሙትም ነገር የለም። እንደ አንድ ማህበረሰብ አሊያም ደግሞ እንደ ራሳችሁም ራሳችሁ ተጠቅማችሁ ሌሎችን ለማስጠቀም አሊያም ደግሞ ራሳችሁ ለራሳችሁ ጠቅማችሁ ሌሎችን ለመጥቀም ነው መታገል ያለባችሁ። ምንጊዜም ጊዜያችሁን አሳምሮ ለእናንተ በማይገባችሁ ቦታ አሊያም ደግሞ እናንተን በማይመጥናችሁ ቦታ አትገኙ። ምንም አይጠቅመንም። ዘፈን፣ ሳቅ፣ ጨዋታ፣ ፕራንክ ከሌ ፍልም ምናምን እንደዛ እያያችሁ ምናልባት ተመስጣ በህይወታችን እያንዳንዱ ሰአት ተደምሮ አሊያም ደግሞ እያንዳንዱ ሰከንድ ተደምሮ ነው ደቂቃ የሚሆነው ደቂቃ ተደምሮ ደግሞ ሰአት ይሆናል ሰአት ተደምሮ ደግሞ ቀን ይሆናል ቀን ተሰብ ያየሁትን መናገር አሊያም ደግሞ ክፉ ቦታ ስትወሉ አሊያም ደግሞ ጊዜያችሁን ያለ አግባብ ስታባክኑት ማየት ያመኛል እና በዛ ነው ሽላ አድርግላችሁ ያልኩት በመቀጠልም ደግሞ በተለያዩ ፔጆች ላይ እየገባችሁ ጊዜያችሁን ከምታጠፉ መስራት የምትፈልጉ ለማመቻቸት መሰልጠን የምትፈልጉ ተምራችሁ ማስተማር፣ አውቃችሁ ማሳወቅ፣ ሰልጥናችሁ ማሰልጠን፣ ማህበረሰቡን ማገልገል፣ በጤናችሁ በሁሉ ነገራችሁ መሻሻል የምትፈልጉ በሁለንተናችሁ የተሻለ ቦታ መገኘት የምትፈልጉ ካላችሁ ከፕሮፋይል ስር ባለው ስልክ በዋሳፕ ልታናግሩ እንችላላችሁ። ያለውን ነገር ላሳውቃችሁ ዝግጁ ነኝ። እንግዲህ አበረታቱኝ፣ ዩቱቤን ደግሞ ሰብክራይብ በማድረግ ተባበሩኝ። ምንጊዜም ቢሆን አብረው